ለሱ መድኃኒትም ምግብም ሳይሆን ለሱ ምግቡ መድኃኒቱ ሁለ ነገሩ ልጁና እግዚአብሔርን ነው የምላችሁ። ዛሬ ምን ብዬ እንደምነግራችሁ ሁሉ አላውቅም። በጣም ነው ውስጥ ያዘነው፣ በጣም ነው ውስጥ የተቃጠለው። አብርሃምን በእንደዚህ አይነት መልኩ ማየቱ በጣም ይከብዳል። እነሱም አልፋታ አሉት። ይኸው ብቻውኑ ቁጭ ብሎ ማሰብ አልቻለም። ይሄ ልጅ ጭንቀት ጭንቀት ይለዋል። የሆነ ላብላብ ይሏል። አይታችኋል፣ ፊቱ ራሱ እንዴት እንደሚያልበው ላብላብ ይሏል። እንደዚ አይነት ሰው ጭንቀት ስላለበት እስቲ ለብቻው ፈታ ብሎ ራሱ እንዲያስብ እኮ ማድረግ ይቻላል እንዴ! እናንተ ምንድን ነው ቆይ ምንድን ነው ችግራችሁ እናንተ? ከባችሁ እንደዚህ ልጁን ምን ለማድረግ ነው የምትፈልጉት እናንተ? እኔ ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ በእናታችሁ በእግዚአብሔር ላይክ አድርጉ፣ በኋላ ያ ይዣቸው ላይክ አድርጉ። ይህን ቪዲዮ እውነት የሆነ በቃ እኔ ልቤ ተቃጥሎ ነው የምናገረው። እውነት በጣም ነው ያዘንኩት። እኔ ምንድን ነው መሰላችሁ ሰው ባልና ሚስት የሚዋደዱ ልጆችን የተዋለዱ ልጆችን ለማለያየት ለማለያየት ለማፈራረቅ የሚያሴሩት ሴራ እኔ ማርያም ልቤን በጣም እየመታኝ ነው ያለው። እኔ አሁን አብሬሽ እንደዚህ የተጨነቀ እንደዚህ የሆነ ሳየው በጣም ነው የሚያሳዝነኝ። እግዚአብሔርን ነው የምላችሁ። አንደኛ ነገር ልንገራችሁ አቤልም ሆነ ሄርሜላም ብሩክ ምናምን አብራችሁ ያላችሁ ይሄውላችሁ፣ ለአብርሃም በሰዓት በሰዓት እየደወልን ምግብም እንዲበላ መድኃኒትም እንዲውጥ አደል ያላችሁት? ለሱ መድኃኒትም ምግብም ሳይሆን ለሱ ምግቡ፣ መድኃኒቱ፣ ሁለ ነገሩ ልጁና ሩታ ብቻ ናቸው። ይህን የእሱ መድኃኒት ሩታና ልጁ ናቸው። በቃ አንድ ነገር ልንገራችሁ እናንተ የምታሽቃብጡት ከዙሪያ ሁናችሁ ነገ ተነጎዳ ልጁ በዚህ ጭንቀት አብዶ ራሱን ጥሎ ለማየት ነው እናንተ ሀሳባችሁ። እኔ የሚመስለኝ ለብሩ ለአብርሽ ምቀኝነት እየሰራችሁ እንደሆነ የሚታየኝ አንድ ሰው ሲያድግ ወደ ታች ለማድረግ እንደ እንደ አንድ እንትን ምንድን ነው ሚስማር የሆነ ነገር ስትመቱ ወደዛ ዝቅ ዝቀረ የሚለው እናንተ አብርሃምን እየኮረኮማችሁ እየኮረኮማችሁ ከሰው መጨረሻ እንዲሆን ሀሳባችሁ። ከሩታ ጋር ተለያይቶ ልጁ እንዳይታግ ታግዶ ሁሉ ነገር እናንተ ፍላጎታችሁ ይሄ ነው። አብርሃምን ፈልጋችሁ ወይ አብርሃም ጥሩ ቦታ እንዲደርስ ወይም ከሚስቱ ጋር እንዲታረቅ ፍላጎት የላችሁም እናንተ አንድና አንድ ማለት ነው። በቃ ሄርሜላ ደግሞ በጣም እኔ በህይወት አለሜ እንዳንቺ አይነት ፈጣጣ ሴት አላጋጠመኝም፣ አይቼም አላውቅም። እንዴት ሰው እንዴት ሚስቱንና ልጁን እየወደደ በመሀል ገብተሽ ፍቅርሽን መግለጽ ራሱ ምንድን ነው የሚባለው? ደግሞ እኮ በጣም የምታናድሩ እጁ ማሻሸት ምንድን ነው? አንቺ ከመታሻሸት ነው እንዴት ተወለድሽው? ለነገሩ ምንድን ነው ማሻሸት ምናምን፣ እጅ ማሻሸት አንገት ምናምን ምንድን ነው እንደዚህ የሚያደርግሽ? እንደ እየተቀረጥሽ እኮ ነው ያለሽው። እኮ ይህ እኮ ነገ ተነገ ወዲያ እኮ ቀሪ ነገር ነው። አብርሃምና ሩታ ሲታረቁ እኮ አንቺ ታፍሪበታለሽ ባደረግሽው ሁኔታ፣ እንደዚህ ስታደርጊ ባደረግሽው ሁኔታ እኮ ታፍሪበታለሽ እንዴ አክስትሽ እኮ አልነገረችሽም እንዴ እንዴ አክስትሽ እኮ ተይ ብላሻለች እኮ ባለትዳር ወንድ ነው ይሄ ላንቺ የሚሆን አይደለም ሲልሻ እንዴ አክስትሽን ሙልጭ አድርገሽ ሰድበሽ የላክሻት አይሆንም ትዳር ያለው ነው ልጅ ገና ልጅ የተወለደለት ሰው ነው ላንቺ የሚሆን አይደለም ይሄ ሰው ስትልሽ አይደለ እንዴ አንቺ አይመለከተሽም ምንም የሚመለከትሽ የለም ብለሽ አክስትሽን ሰድበሽ ያባረርሽ ከቤትሽ ይሄን ነገር ላውጣው ላውጣው ይሄን ነገር እ አንቺ ልጅ አለሽ፣ ልጅ ለምን አርፌ አርፌ አታሳድግም? ልጅ ያለው ሰው ልጅ ባለው ሰው ይጨክናል እንደዚህ? አንቺ ይሄውልሽ፣ አንቺ እኮ አሁንም ቢሆን እኮ እኔ የሚመስለኝ የሚመስለኝ ቤተሰብ ሄርሜላ ያለውን ወንድ ማሳደድ ነው የምትወዱ መሰለኝ። እኔ አላቅም፣ ብቻ አብርሽ ታዋቂ ነው፣ ገንዘብ አለው፣ መኪና አለው፣ ያው ቡታጀራም ቦታ አለው እዚህም ቤት ሊኖረው ይችላል። አላውቅም ብቻ ሀብታም ነው። ብቻ በዚህ ሰዓት አብርሃምን ሀብታ ሀብታም አይደለም ሊኖ አልችልም። ሀብታም ነው። ዘጠኝ ሚሊዮን መኪና የሚነዳ ሰው ደሃኑ አለውም? ገብቷቸዋል። እንደዚህ አይነት ሰው ደግሞ ማንም የሚለቀው ሰው የለም። ገብቷቸዋል። አይነሽን አወቶ ፍቅረኛሽ ወይ ባህልሽ ለማድረግ ነው ሀሳብሽ አንቺ። በቃ ገብቷቸዋል። በቃ ይሄ ነው ሀሳባ እኔ ከአብርሃምን ፍቅር ያላት አይመስለኝም። የምች ልጅ እውነቴን ነው የምናገር ቤተሰብ። እኔ ከአብርሃም ፍቅር ያላት አይመስለኝም እሷ ገንዘቡን ፈልጋ ጥቅሙን ፈልጋ ዝናውን ፈልጋ ማርያምን ነው ለቸው ገንዘብ ደሞ አብርሃም ምስኪን በጣም የዋ ሰው ነው። እውነት እንደው የሚገርመው ነገር እኔ በጣም በጣም የሚያናደኝ ለሄርሜላና ለሩታ አንድ አንት አንድ አንት አይደለም እንትኑ ለሄርሜላ በጣም ትልቅ ክብር አለው። በጣም ሳይሆን ሳይሆን ማን ይሄ ነገሩ ያናደኛል። አብርሃም መጀመሪያ ሚስቱን ነው ማክበር ያለበት። አሁን ከምንም በላይ አብርሃም ለሚስቱ ነው አሁን በአሁኑ ሰዓት ሩተ ላይ ነው ልቡም ያለው ልጁም ስላለ ልጁም ላይ ነው ያለው። እቺ ልጅ ግን አልፋት አለችው። በምን መንገድ እንዴት ጠልፋ እንደያዘችው ይሄ ሰዓትን እግዚአብሔር አምላክ እንደው አቃጥለው ከእጁ ላይ ያወጣው ወይ የሆን ነገር ይፈጠር እንጂ እቺ ልጅ ከአብርሃም የምትለይ ሴት አይደለችም። እናንተ ደግሞ እናንተ ብሩኬ፣ ኤንድ ማነስም አቤል የምትባሉ ሰዎች ወይ ትዳራት ይዙ ወይ ፍቅረኛ የላችሁም ወይ ልጅ የላችሁ። የሰው ህይወትን ለመበጥበጥ የተነሳችሁ ቆርጣችሁ የተነሳችሁ ሰዎች ስለሆናችሁ እናንተ በጣም ባለጌ ሰዎች ናችሁ። በቃ ንግድ ነው የያዛችሁ። ንግድ ይሁን፣ አብርሃምን ቁልቁል ለማድረግ አብርሃም እንዳያድግ፣ አብርሃም እንዳያገኝ እያደረጋችሁ ያሉ አብርሃም ሰው እንዲጠላው የምታደርጉን ነገር በጣም በጣም ያስጠላል። እግዚአብሔር ግን የስራችሁን ይስጠልማ። ለምንም ነገር የእጃችሁን ነው የምታገኙት፣ የእጃችሁን ነው የምታገኙት። እውነቴን ነው የምናገረው። ለማንኛውም ቤተሰብ እወዳቸዋለሁ፣ አከብራቸዋለሁ። ይህ ቪዲዮ ላይክ፣ ሽር፣ ሰብስክራይብ አድርጉ። ደህና አደሩልኝ። በጣም እውነት፣ በጣም ተሰምቶኛል። በጣም አዝኛለው። ሩታ ያለችበት ሁኔታ ልጇን ይዛ በቃ በጣም የሚያስጠላ እንትን ነው። እውነት ብቻ እግዚአብሔር ይሁናት ለሩታ።